ሻሎም ቅዱሳን የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን የመጽሐፍ ቅዱስ ንባብ ጉዟችን ዛሬ በጌታ ጸጋ ሰማኒያኛ ቀኑ ላይ ደርሷል። በሰማኒያኛ ቀናችን ደግሞ የምናነበው የአንደኛ ሳሙኤል መጽሐፍን ከምዕራፍ 10 እስከ 12 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለው። አንደኛ ሳሙኤል ምዕራፍ አስር። ሳሙኤልም የዘይቱን ብርሌ ወስዶ በራሱ ላይ አፈሰሰው ሳመውም። እንዲህም አለው፣ በርስቱ ላይ አለቃ ትሆን ዘንድ እግዚአብሔር ቀብቶሃል። የእግዚአብሔርንም ሕዝብ ትገዛለህ። በዙሪያውም ካሉ ጠላቶቻቸው እጅ ታድናቸዋለህ። ዛሬ ከኔ በተለየህ ጊዜ በብንያም ዳርቻ በጼልጻ አገር ባለው በራሄል መቃብር አጠገብ ሁለት ሰዎች ታገኛለህ። እነርሱም ልትሻቸው ሄደህ የነበርክላቸውን አህዮችን ተገኝተዋል። እነሆም አባትህ ስለ አህዮች ማሰብ ትቶ የልጄን ነገር እንዴት አደርጋለሁ እያለ ስለ እናንተ ይጨነቃል ይሉሃል። ከዚያም ደግሞ ወደፊት ትሄዳለህ። ወደ ታቦር ወደ ትልቁ ዛፍ ትደርሳለህ። በዚያም ሶስት ሰዎች፣ አንዱ ሶስት የፍየል ጠቦቶች፣ ሁለተኛው ሶስት ዳቦ፣ ሶስተኛውም የወይን ጠጅ አቁማዳ ይዘው ወደ እግዚአብሔር ወደ ቤተል ሁለትም ዳቦ ይሰጡሃል፣ ከእጃቸው ትቀበላለህ። ከዚያም በኋላ ፍልስጤማውያን ጭፍራ ወዳለበት ወደ እግዚአብሔር ኮረብታ ትመጣለህ። ወደዚያም ወደ ከተማይቱ በደረስክ ጊዜ በገናና ከበሮ እምቢልታና መሰንቆ ይዘው ትንቢት እየተናገሩ ከኮረብታው መስገጃ የሚወርዱ የነቢያት ጉባኤ ያገኙሃል። የእግዚአብሔር መንፈስ በኃይል ይወርድብሃል፣ ከእነርሱም ጋር ትንቢት ትናገራለህ፣ እንደ ሌላ ሰውም ሆነ ትለወጣለ። እነዚህ ምልክቶች በደረሱ ጊዜ እግዚአብሔር ካንተ ጋር ነውና እጅህ የምታገኘውን ሁሉ አድርግ። በፊቴም ወደ ጌልጌላ ትወርዳለህ። እኔም እነሆ የሚቃጠለውን መስዋዕት አቅርብ ዘንድ፣ የደህንነትን መስዋዕት እሰዋ ዘንድ ወደ አንተ ወርዳለሁ። እኔ ወደ አንተ እስክመጣና የምታደርገውን እስክነግርህ ድረስ ሰባት ቀን ትቆያለህ። ከሳሙኤል ዘንድ ለመሄድ ፊቱን በመለሰ ጊዜ እግዚአብሔር ሌላ ልብ ለወጠለት፣ በዚያን ቀን እነዚህ ምልክቶች ሁሉ ደረሱለት። ወደዚያም ኮረብታ በደረሰ ጊዜ እነሆ የነቢያት ጉባኤ አገኙት። የእግዚአብሔር መንፈስ በኃይል ወረደበት፣ በመካከላቸው ትንቢት ተናገረ። ቀደምም የሚያውቁት ሁሉ ከነቢያት ጋር ትንቢት ሲናገር ባዩት ጊዜ፣ ህዝቡ እርስ በርሳቸው የቂስን ልጅ ያገኘው ምንድን ነው? በውኑ ሳውል ከነቢያት ወገን ነውን? ተባባሉ። ከዚያም ስፍራ ያለ አንድ ሰው አባታቸውስ ማን ነው? ብሎ መለሰ። ስለዚህ ሳውል ደግሞ ከነቢያት ወገን ነውን? የሚል ምሳሌ ሆነ። ትንቢት መናገሩን በፈጸመ ጊዜ ወደ ኮረብታው መስገጃ መጣ። አጎቱም ሳኦልና ብላቴናውን ወዴት ሄዳችሁ ኖሯል አላቸው። እርሱም አህዮችን ልንሻ ሄደን ነበር፣ ባጣናቸውም ጊዜ ወደ ሳሙኤል መጣን አለ። የሳኦልም አጎት ሳሙኤል የነገረህን እባክህ ንገረኝ አለው። ሳኦልም አጎቱን አህዮች እንደተገኙ ገለጠልን አለው። ነገር ግን ሳሙኤል የነገረውን የመንግስትን ነገር አላወራለትም። ሳሙኤልም ህዝቡን ወደ እግዚአብሔር ወደ ምጽፍ አጠራ። የእስራኤልም ልጆች የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እስራኤልን ከግብጽ አወጣው ከግብፃውያን እጅ ከሚያስጨንቋችሁም ነገስታት ሁሉ እጅ አዳንኳችሁ። ዛሬ ግን ከመከራችሁና ከጭንቃችሁ ሁሉ ያዳናችሁን አምላካችሁን ንቃችሁ እንዲህ አይሁን፣ ነገር ግን ንጉስ አንግስልን አላችሁት። አሁንም በየነገዳችሁና በየወገናችሁ ወደ እግዚአብሔር ፊት ቅረቡ አላቸው። ሳሙኤልም የእስራኤልን ነገዶች ሁሉ አቀረበ፣ እጣውም በብንያም ነገድ ላይ ወደቀ። የብንያምንም ነገድ በየወገናቸው አቀረበ፣ እጣውም በማጥሪ ወገን ላይ ወደቀ። የማጥሪንም ወገን በየሰው አቀረበ፣ እጣውን በቂስ ልጅል በሳኦል ላይ ወደቀ። ፈለጉትም አላገኙትምም። ከእግዚአብሔርም ገና ወደዚህ የሚመጣ ሰው አለን ብለው ደግሞ ጠየቁ። እግዚአብሔርም እነሆ በእቃ መካከል ተሸሽጓል ብሎ መለሰ። እነርሱም ሮጠው ከዚያ አመጡት። እርሱም በሕዝብ መካከል ቆመ። ከሕዝቡም ሁሉ ይልቅ ከትከሻው ወደ ላይ ከፍ ያለ ቁመተ ረጅም ነበረ። ሳሙኤልም ለህዝቡ ሁሉ ከህዝቡ ሁሉ እርሱን የሚመስል እንደሌለ እግዚአብሔር የመረጠውን ታያላችሁን? አላቸው። ህዝቡም ሁሉ ንጉሥ ሕያው ይሁን እያሉ እልልታ አደረጉ። ሳሙኤልም የመንግስቱን ወግ ነገረ፣ በመጽሐፍም ጻፈው፣ በእግዚአብሔር ፊት አኖረው። ሳሙኤልም ህዝቡን ሁሉ ወደየቤታቸው አሰናበታቸው። ሳኦልም ወደ ቤቱ ወደ ጊባአ ሄደ፣ እግዚአብሔር ልባቸውን የነካ ኃያላንም ከእርሱ ጋር ሄዱ። ምናምንቴዎች ሰዎች ግን የሰው እንዴት ያድነናል ብለው ናቁት፣ እጅ መንሻም አላመጡለትም። አንደኛ ሳሙኤል ምዕራፍ 11። እንዲህም ሆነ ከአንድ ወር በኋላ አሞናዊው ናኦስ ወጣ፣ በኢያቢስ ገለአድም ሰፈረ። የኢያቢስም ሰዎች ሁሉ ቃል ኪዳን አድርግልን፣ እኛም እንገዛልሃለን አሉት። አሞናዊውም ናኦስ ቀኝ አይናችሁን ሁሉ በማውጣት ቃል ኪዳን አደርግላችኋለሁ፣ በእስራኤልም ሁሉ ላይ ስድብ አደርጋለሁ አላቸው። የኢያቢስም ሽማግሌዎች ወደ እስራኤል አገር ሁሉ መልክተኞችን እንድንልክ ሰባት ቀን ቆይልን፣ ከዚያም በኋላ የሚያድነን ባይኖር ወደ አንተ እንመጣለን አሉት። መልክተኞቹም ሳኦል ወዳለበት ወደ ጊባአ መጥተው ይህን ነገር በሕዝቡ ጆሮ ተናገሩ። ሕዝቡም ሁሉ ድምፃቸውን ከፍ አድርገው አለቀሱ። እነሆም ሳኦል በሬዎቹን ተከትሎ ከእርሻ መጣ። ሳኦልም ሕዝቡ የሚያለቅስ ምን ሆኖ ነው አለ። የኢያቢስንም ሰዎች ነገር ነገሩት። ይህንንም ነገር በሰማው ጊዜ በሳኦል ላይ የእግዚአብሔር መንፈስ በኃይል ወረደ፣ ቁጣውም እጅግ ነደደ። ጥምዱን በሬዎች ወስዶ ቆራረጣቸው፣ ወደ እስራኤልም ዳርቻ ሁሉ በመልክተኞቹ እጅ ሰደደ። ና ሳኦልና ሳሙኤልን ተከትሎ የማይወጣ ሁሉ በበሬዎቹ እንዲሁ ይደረጋለ ድንጋጤም በህዝቡ ላይ ከእግዚአብሔር ዘንድ ወደቀ። እንደ አንድ ሰውም ሆነው ወጡ። በቤዜቅም ቆጠራቸው የእስራኤል ልጆች ሦስት መቶ ሺህ የይሁዳም ሰዎች ሰላሳ ሺህ ነበሩ። የመጡትንም መልእክተኞች የኢያቢስ ገላአድን ሰዎች ነገ ፀሐይ በተኮሰ ጊዜ ማዳን ይሆንላችኋል በሏቸው አሏቸው። መልእክተኞችም መጥተው ለኢያቢስ ሰዎች ነገሩ፣ ደስም አላቸው። የኢያቢስም ሰዎች ነገ እንወጣላችኋለን፣ ደስ የሚያሰኛችሁንም አድርጉብን አሉ። በነጋውም ሳኦል ሕዝቡን በሶስት ወገን አደረጋቸው። ወገግም ባለ ጊዜ ወደ ሰፈሩ መካከል ገቡ። ቀትርም እስኪሆን ድረስ አሞናውያንን መቱ። የቀሩትም ተበተኑ። ሁለትም በአንድ ላይ ሆነው አልቀሩላቸውም። ህዝቡም ሳሙኤልን ሳኦል አይንገስብን ያሉ እነማን ናቸው? አውጧቸውና እንግደላቸው አሉት። ሳኦልም ዛሬ እግዚአብሔር ለእስራኤል ማዳን አድርጓልና ዛሬ አንድ ሰው አይሞትም አለ። ሳሙኤልም ህዝቡን ኑ ወደ ጌልጌላ እንሂድ፣ በዚያ መንግስቱን እናድስ አላቸው። ህዝቡም ወደ ጌልጌላ ሄዱ። በዚያም ሳኦልን በእግዚአብሔር ፊት በጌልጌላ አነገሱት። በዚያም በእግዚአብሔር ፊት የደህንነት መስዋዕት አቀረቡ። በዚያም ሳኦልና የእስራኤል ሰዎች ሁሉ ታላቅ ደስታ አደረጉ። አንደኛ ሳሙኤል ምዕራፍ 12። ሳሙኤልም እስራኤልን ሁሉ አለ፣ የነገራችሁኝን ሁሉ ሰምቼ አንግሽ የላችኋለሁ። አሁንም እነሆ ንጉስ በፊታችሁ ይሄዳል። እኔም አርጅቻለሁ፣ ሸምግያለሁም። እነሆ ልጆቼ ከእናንተ ጋር ናቸው። እኔም ከሕፃንነቴ ጀምሮ እስከ ዛሬ ድረስ በፊታችሁ ሄድኩ። እነሆኝ በእግዚአብሔርና እርሱ በቀባው ፊት መስክሩብኝ። የማንን በሬ ወሰድኩ? የማንንስ አህያ ወሰድኩ? ማንንስ ሸነገልኩ? በማንስ ላይ ግፍ አደረግኩ? አይኖቼን ስለማሳወር ከማን እጅ ጉቦ ተቀበልኩ? እኔም እመልስላችኋለሁ። እነርሱም አልሸነገልከንም፣ ግፍም አላደረክብንም፣ ከሰውም እጅ ምንም አልወሰድክም አሉ። እርሱም በእጄ ምንም እንዳላገኛችሁ እግዚአብሔርና እርሱ የቀባው ዛሬ በእናንተ ላይ ምስክሮች ናችሁ አላቸው። እነርሱም ምስክር ነው አሉ። ሳሙኤልም ሕዝቡን አለ ሙሴንና አሮንን ያላቀ አባቶቻችሁንም ከግብፅ ምድር ያወጣ እግዚአብሔር ነው አሁንም እግዚአብሔር ለእናንተና ለአባቶቻችሁ ስላደረገው ጽድቅ ሁሉ በእግዚአብሔር ፊት እሟገታችሁ ዘንድ በዚህ ቁሙ። ያዕቆብና ልጆቹ ወደ ግብጽ በገቡ ጊዜ ግብፃውያን አስጨነቋቸው። አባቶቻችሁም ወደ እግዚአብሔር ጮሁ። እግዚአብሔርም ሙሴንና አሮንን ላከ፣ አባቶቻችሁንም ከግብፅ አውጥተው በዚህ ቦታ አኖሯቸው። አምላካቸውንም እግዚአብሔርን ረሱ። ለአሶር ሰራዊትም አለቃ ለሲሳራ እጅ፣ ለፍልስጤማውያንም እጅ፣ ለሞአብም ንጉስ እጅ አሳልፎ ሰጣቸው። ከእነርሱም ጋር ተዋጉ። እነርሱም እግዚአብሔርን ትተን በአሊምና አስታሮትን በማምለካችን በድለናል። አሁንም ከጠላቶቻችን እጅ አድነን እናመልክህማለን፣ ብለው ወደ እግዚአብሔር ጮሁ። እግዚአብሔር ይሩበአልን፣ ባርቅን፣ ዮፍታሄንም ሳሙኤልንም ላከ። በዙሪያችሁም ካሉት ከጠላቶቻችሁ እጅ አዳናችሁ፣ ተዘልላችሁም ተቀመጣችሁ። የአሞንም ልጆች ንጉስ ናኦስ እንደመጣባችሁ ባያችሁ ጊዜ አምላካችሁ እግዚአብሔር ንጉሳችሁ ሳለ እንዲህ አይሁን፣ ነገር ግን ንጉስ ይንገስልን አላችሁኝ። አሁንም የመረጣችሁትንና የፈለጋችሁትን ንጉስ እዩ፣ እነሆም እግዚአብሔር ንጉስ አደረገላችሁ። እግዚአብሔርን ብትፈሩ ብታመልኩትም ቃሉንም ብትሰሙ እንደ ትእዛዝ ላይ ባታምፁ እናንተና በእናንተ ላይ የነገሰው ንጉስ አምላካችሁን እግዚአብሔርን ብትከተሉ መልካም ይሆንላችኋል። ነገር ግን የእግዚአብሔርን ቃል ባትሰሙ በእግዚአብሔርም ትእዛዝ ላይ ብታምፁ በእናንተና በንጉሳችሁ ላይ የእግዚአብሔር እጅ ትሆናለች። አሁንም ቁሙ፣ እግዚአብሔርን በአይናችሁ ፊት ወደሚያደርገው ወደዚህ ታላቅ ነገር ተመልከቱ። የስንዴ መከር ዛሬ አይደለምን? ወደ እግዚአብሔር እጮኋለሁ፣ እርሱም ነጎድጓድና ዝናብ ይልካል። እናንተም ንጉስ በመለመናችሁ በእግዚአብሔር ፊት ያደረጋችሁትን ክፋት ታላቅ እንደሆነ ታውቃላችሁ፣ ታያላችሁም። ሳሙኤልም ወደ እግዚአብሔር ጮኸ፣ እግዚአብሔር በዚያን ቀን ነጎድጓድና ዝናብ ላከ። ሕዝቡም ሁሉ እግዚአብሔርንና ሳሙኤልን እጅግ ፈሯቸው። ህዝቡ ሁሉ ሳሙኤልን ንጉስ በመለመናችን በኃጢአታችን ሁሉ ላይ ይህን ክፋት ጨምረናልና እንዳንሞት ስለ ባሪያዎች ወደ አምላክ ወደ እግዚአብሔር ጸልይ፣ አሉት። ሳሙኤልም ህዝቡን አለ፣ አትፍሩ፣ በእውነት ይህን ክፋት ሁሉ አደረጋችሁ፣ ነገር ግን እግዚአብሔርን በፍጹም ልባችሁ አምልኩት እንጂ እግዚአብሔርን ከመከተል ፈቀቅ አትበሉ። ምናምንቴ ነውና የማይረባን የማያድን ከንቱን ነገር ለመከተል ፈቀቅ አትበሉ። እግዚአብሔር ለእርሱ ህዝብ ያደርጋችሁ ዘንድ ወዷልና እግዚአብሔር ስለ ታላቅ ስሙ ህዝቡን አይተውም። ደግሞ መልካሙንና ቅኑን መንገድ አስተምራችኋለሁ እንጂ ስለ እናንተ መጸለይን በመተው እግዚአብሔርን እበድል ዘንድ ይህ ከኔ ይራቅ። ብቻ እግዚአብሔርን ፍሩ፣ ያደረገላችሁንም ታላቅ ነገር አይታችኋልና በፍጹም ልባችሁ በእውነት አምልኩት። ነገር ግን ክፉ ብትሰሩ እናንተም ንጉሳችሁም ትጠፋላችሁ ይላል። ይህንን ያነበብነውን ክፍል ማታ በቲክቶክ እና በቴሌግራም በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ላይ በቀጥታ ስርጭት በጥልቀት የምናጠና ይሆናል። ኑና የእግዚአብሔርን ቃል አብረን እናጥናላለሁኝ። ሻሎም።